ሴጣን የትኛውንም ፈተና እናንተን ከመፈተኑ በፊት የሚያደርገውን አንድ ነገር ልንገራችሁ በባለፈው ቪዲዮ ሴጣን በሶስት መንገድ እንደሚፈትነን አይተናል ለማስታወስ ያህል በሀሳብ በምታዩትና በምትሰሙት ነገር ሴጣን ይፈትናል ብለናል እና ሴጣን ወደ እነዚህ ፈተናዎች ከመግባቱ በፊት አንድ ነገር ይፈትነናል ይህም ፈተና ከወደቅን ሌላው ፈተና ሁሉ ቀላል ነው የሚሆንለት እና ይህ ፈተና ምን መሰላችሁ ቲቪት ነው ወይም ደግሞ በእንግሊዝኛው ፕራይድ ስቢት ማለት ምን ማለት እንደሆነ ልንገራችሁ። ከእግዚአብሔር ውጪ በሆነ ነገር ላይ መመካት ማለት ነው። ሴጣን ይህንን ስትራቴጂ መጽሐፍ ቅዱስ ላይ የተጠቀመባቸውን ቦታዎች ልንገራችሁ። ክርስቶስን በሚፈትነው ሰዓት ሴጣን ሶስት ጊዜ ፈትኖታል ክርስቶስን እና በመጀመሪያ በሁለቱ ፈተናዎች ላይ አስቀድሞ የተናገረው ነገር አለ እና አንተ የእግዚአብሔር ልጅ ከሆንክ እያለ ነበር ሲፈትነው የነበረው። አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገ ብላው። ሁለተኛው ላይ አንተ እግዚአብሔር ልጅ ከሆንክ እያለ ይጠቀም ነበር። እና ሴጣን ለምንድን ነው ያንን የተጠቀመው? በመጀመሪያ ክርስቶስ በዚህ ምድር ላይ ሙሉ ሰውና ሙሉ አምላክ እንደሆነ ማወቅ አለብን። እና ሴጣን እየፈተነ ያለው ሰውነት ባህሪውን ነው እንጂ አምላክን ሊፈትን አይችልም። ይህንን ታውቃላችሁ? ክርስቶስ ትልቁ ሊመካበት የሚችለው ነገር ምንድን ነው? አምላክ መሆኑን ነው። እግዚአብሔር ልጅ መሆኑን ነው ያንን ስለሚያውቅ ነው ሴጣን ምን ብሎ የሚፈትነው አንተ እግዚአብሔር ልጅ ከሆንክ እያለ እና ሌላም ደግሞ ላሳያችሁ መጽሐፍ ቅዱስ ላይ ሔዋንን ሴጣን ሲፈትናት ሴጣን የመጀመሪያ የተናገረው ነገር እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟችኋልን ብሎ ነው የጠየቃት እና እግዚአብሔር ከሁሉም እንዳይበሉ አላዘዘም ግን ሴጣን ይህን የተናገረበት ምክንያት አሉ ለምን መሰላችሁ? አዳምና ሔዋን ትልቅ የሚመኩበት ወይም ደግሞ የእነሱ ትልቅ ሊኮሩበት ፕራይድ ሊሰማቸው የሚችለው ነገር በኤደን ገነት ላይ እግዚአብሔር ሙሉ ስልጣን ሰጥቷቸው ነበር። የእነሱ ግዛት ነበር ኤደን ገነት። ሰይጣን ይህንን የተጠቀመበት ምክንያት በውስጧ ምን አይነት ቲቪትን ሊከት መሰላችሁ? የእኛ ግዛት ሆኖ እንዴት ሁሉንም ሊከለክለን ይችላል? የሚል ቲቪትን በውስጧ ሊያስቀምጥ ስለፈለገ ነው እና እና በእነዚህ ፈተናዎች ውስጥ የመጀመሪያውን ቴስት ሔዋን ወድቃለች። ይህን አስተሳሰብ በውስጧ በማሰቧ አትቢ የተባለችውን በላች አይደለም። ክርስቶስን ግን ሊያሸንፉ አልቻለም። ለምን አንተ እግዚአብሔር ልጅ ከሆንክ ብሎ በሚጠይቀውን ጥያቄ ክርስቶስ አንደኛ ሪስፖንስም አልሰጠም እና በውስጡም አላሰቡም። እና ሴጣን ሊጥላችሁ ሲፈልግ በመጀመሪያ በውስጣችሁ ቲቪትን ነው የሚያስቀምጠው። ቲቪት ማለት ደግሞ ቅድም እንደነገርኳችሁ ከእግዚአብሔር ውጭ በሆነ ነገር መመካት ማለት ያ ማለት በእግዚአብሔር ላይ ያላችሁን መደገፍ ትታችሁ በሌላ ነገር ላይ ስትደገፉ ማለት ነው። ሴጣን ደግሞ ማናችንንም አይፈራንም። ታቃላችኋ። ሴጣን የሚፈራው እግዚአብሔርን ብቻ ነው። ስለዚህ እናንተ ከእግዚአብሔር ከተለያችሁ ለሴጣን ምን ይሆንለታል? እናንተን ማሸነፍ ቀላል ነው የሚሆንለት። ስለዚህ ሴጣን የመጀመሪያ ትቢትን ነው በውስጣችሁ የሚከተው። መጽሐፍ ቅዱስ ላይ ደግሞ ምን ይላል? ትቢት ውድቀትን ትቀድማለች ይላል። ምን ማለት ነው ሰው ልጅ ከመውደቁ በፊት ነው ትቢት ውስጥ የሚገባው።